ላበስኩ ፍቅር ከዚህ በላይ እንዴት ልበስ? ይው አይታይም፣ እንደ ለቃይራለ እኮ እና ምን ችግር አለው እንደዚህ ብለን ብንሄድ? እርጉዝ ነው። ምን ላይ ነው ማለት? ይሄን ምን ማለት ጓደኛ ፊት ማለት ሲጀመር የምንሄድ ሕክምና ቀጠሮ ነው። ቢያገኙ ቢያውስ ምን ደግሞ መንገድ ላይ ጓደኞች አሉ፣ ቤተሰብ አለ፣ የሚያየሽ ብዙ ነገር አለ። እንደዚህ ለብሰሽ ነው እንዴ? እንደዚህ ተዝረክርከሽ የምንሄደው ማለት ተዝረክርከሽ። ምን እንደ ተዝረክርከ? ይሄ ልብስ ምን ሆነ? ተዝረክርከሻል። እንደዛ አይሆንም። ይሄ ልብስ ምን ይሏል? ከዚህ በላይ አልለብስም። ከኔ ጋር የምሄድ ጋር ምን ከደበረ፣ በቃ ብቻዬን እሄዳለሁ። ሁሌ ይሄንን እርጉዝ ነኝ እኔ። በርግዝና ሰዓት ደግሞ ሰፋ ያለ ለቀቅ ያለ ልብስ ነው መልበስ ያለብኝ። እንደዚህ አጥ ምን ማለት ነው? አልገባኝም። አንተ ግን አወዋልህ። እንዴት ነው ታዲያ? እንደዚህ ልብሰሽ ነው እንደ የምንሄደው ማለት ከዚህ በላይ እንዴት ልልበስሽ? ይሄ ምንድን ነው ማለት? ይሄ ጋውን ነው እንዳይበርደኝ ነው ያደረኩት። እንዴ ወይኔ ጉ አንቺ ችግር የለውም ካሳፈረ አንተ በልብሴ ነው እኔን የምታከብሬ እና የምትወደ ልብሴ ነው እንደ የምትወድ? ዝምብሎ መዘረክረክን አይደብርሽም? ስርዓት ሲጽድት በ ሌሎችን አታያቸው ውጭ ላይ እስ እርግዝና ሲሆን ከእርግዝና ልብስ ጋር መሄድ ልብስ ለብሰው ምንም ብሎ ፏ ብሎ ነው ሚሄ ገዛልኝ። እርግዝና ልብስ ገዝቼልሻለሁ በባባ ሰዓት አሁን ደግሞ ይገዛልሻል እኮ ግዛልኝ እናምጠው ለእርግዝና የሚስማማ ልብስ። ለጊዜው ግን ያለ ለእርግዝና የሚስማማ ይሄ ነው። እንደ ኖርማል ሴት ሆዴን አጣብቄ ልጄንም ራሴንም ትንፋሽ ማሳጠር አልፈልግም። ይከፋታል ይችል ልጅ እርጉዝ ናት፣ ይደብራታል። ቢቀርብኝ ሳን ሁለተኛ እንደዚህ ሁሉ የምትለብሽ ከሆነ ነው ማስረገዝ። ነገር ግን መልበስ አትለብሽም። ለምን እንደሌሎቹ አንተ? ሌሎቹ ማለት ውጭ ላይ ስታይ ነው። ለምን ነው የምታነጻጽረው? እኔ ነው አእምሮሽ፣ ወደዚህ ነው ታዲያ። ሚስትህን ከሰው ጋር ማነጻጸር አለብህ። በቃ ስርዓት ያለው አለባበስ ልብስ ያለባበስ እንደዚህ ነው። ይሄን ደግሞ ጋውን የለበስኩት ችግር የለም። በቃ በቃ በቃ ሄድ፣ ችግር የለም። እኔ ብቻ ምን አድርጊ ነው የምትለኝ ደግሞ ዋ፣ አንተ ምን ሆነክ ነው ጊዮን ድርቅ አትበል። በቃ ይሄ ጸጉርሽን ስመሽ አስተካከልሽ። እኔ እንዴት ነው እንደኔ ጋ እኔ ጋ እንዴት ነው ሆነሽ የምትሄጂው? ምን ማለት ነው? እኔ ጋ እንደዚህ ሆነሽ የምትሄጂው? በዛው ምንደርስበት ቦታ ሥርዓት ያለው አልባብስ ልበሽ። ከዚህ በላይ ለብሳችን አልችልም። ልብስ ያው በደምብ አይታዋል። ብራንድ ሆነ ጉርድ አትከራከር፣ በቃ አትከራከር። አይሆንም። ማርኩ ፈልግ። ለምንድን ነው የማተረጂኝ? የፈለኩትን መልበስ ማለት ከደበረ ካስጠለው ደግሞ በቃ ፈጣሪ አንተ ሰው ይከፋዋል። ልጅ ይደብራታል። በል ሁሌ በቃ እንደዚህ አይነት ነገር እኔ ሰልችቶኛል። ለምንድን ነው ከዘመኑ ከአንቺ ጋር መሄድ ልብስ ማለብሹ፣ ልብስ ሞልቶሻል። እም አይደል የሚመችሽ ልብሹ ነው። ለምንድን ነው እንደዚህ ሁሌ እየለበሽ የምትቀመጪው? አይገባሽም እንዴ ግን እንደዚህ ነው አይደል የምታስበው? አምላክ ምን በድዬ ነው ግን እኔ

እኔ እዚህ ጋር ጎማው ይኸው ይታያል፣ ጎማው ይታያል። እንዴት እንደሚያጣበቅ ይሄ ለእኔ ለርግዝና አይመን ነው፣ ያለ ልብስ ነው አለ። እኔ ይሄን አለብስም። በጣም ሆዴ እስኪ ነው አንተዬ፣ ቁጭ በል አልሄድም። በቃ ማለት እኔ ከሸማቀቁ እቀራለሁ። ገባረለ እንዴት ነው እንዴት ልብስ የምትወጪው ከእኔ ጋር እንዴት ሊሆን ይችላል? በሽታ አስቢያለሽ አንቺ እራሱ በቃ ችግር የለብኝም። ምን ማለት ነው ደግሞ፣ የእኔ ፍቅር? ይኸው ፕራንክ ሰሞኑን፣ ያው ተያይጄሻለሁ፣ ግን አቡ ወይ ማማሪያም ይቅርታ፣ ይኸው ፕራንክ ነው። ትናንት እንደ እግዚአብሔር ይመስገን፣ ዛሬም እንደዚሁ እርጉሴ ፕራንክ ሳይሆን መደረግ ያለባት ሰርፕራይዝ ነው። በየቀኑ አበባውን ሽቶውን፣ ጥሩ ጥሩ ነገር እያመጣ ሰርፕራይዝ አድርገኝ። ምንድን ነው አስሬ በተከታይ ፕራንክ እኔን እያጨናነቀኝ? ሁለተኛ ፕራንክ እንዳታደርገኝ። ሲጀመር ሰፈር ስለሆነ ግን እንደዚያ እንደዚህ ለብሰሽ አንዴ፣ ድምፅህ ይሆንም እንዴት የእኔ እናት። በቃ ይቅርታ፣ ሰላምታችሁ ወድቤት ቤተሰቦች ዛሬም ፍራንካ አርጋታ ወይ ነው አምላክ ይገርም ሁኔታ ቢገርም ፍራንካ እንግዲህ ትላንት እንደዛ ኮይ የተቆጠ ነበር ኮሜንት ላይ ፍራንክ አታርጋታ ሰዝነችን እያሉ ደግሞ ዛሬም ልታስለቅሰይ ነበር። ምን ቅጣት ልቅታ አሁን ለዚ በጣም ይቅርታ። ግን ወድቤት ሰዎች ይቅርታ ማየ የሚቅርታሽ አረብ ቤት ሰዎች አልቻልኩትም። እስኪ እናንተ ስታስቡት እንደዚህ ለብሱ መውጣት ችግር አለው? እስኪ ነው በጣም ምንም ልበሽ በቃ አለ። ለምን ቆዳ ተሸፈን እንደዚህ እንደድሮ እንዳባቶች አሉ ያምሩ። ታክስ እያያችሁት ነው አይደል? አናደኸኛል። ሲጀመር እኔ በቤት በተመልካቾች ፊት ቃል እንድገባል ይፈልጋሉ። ሰሞኑን በፕራንክ እያጨናነከኝ ነውና በእነሱ ፊት ለየት ያለ እኔን የሚያስደስት ለእርጉዝ የሚሆን ስጡት አገዝታ ልታመጣልኝ፣ ከዛ ሰርፕራይዝ ልታረገኝ በእነሱ ፊት ቃል እንድገባል ይፈልጋል። ይሄን ካላረግ ፕራንክን ይቀራል። ይኸው እንግዲህ ቤተሰብ እኮ ለእነሱ ነገር ነው ለእነሱም እኮ ያው ሰርፕራይዝ ያደርጋቸው አብራ እኮ ለተሳይ ቪዲዮ ደግሞ እናንተ ምሳሌ ነው የሚመጥል ሌት ያለ ነገር እዚህ አመጣለው። ከወደዳችሁ ኮንተንት ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ የምትዩ ነገር ካለች ጋር ምን ላለው እኔ እያምታታብኝ እናንተ ትላንት ወክ እንወጣለን ብሎ ልወጣ ስል አልወስድሽም አለኝ ዛሬ ደግሞ እዚህ አደባባይ ለካታቁት ምናን ሄደን ህክምና ነው ቼክ ማደርገው ይሁን ቼክ አባለኝና፣ ይሄን ጋውን ደግሞ በረደ። እስኪ እናንተ ፍረዱ፣ እንደዚህ መልበስ እንደዚህ ያ፣ ጃኬት ግን አለተሽ እንጠራ ማራስ አልቻልኩም፣ ሰሞኑን እናንተ። ወይ ኮሜንት ላይ አስቀምጡልኝ ምን አይነት ፕራንክ ሱ ማድረግ እንዳለብኝ እናንተ፣ እንደዚህ ፕራንክ አድርጊው ብድርሽ መልሽ ብላችሁ እስኪ የፕራንክ አይዲያ ንገሩ ቤተሰብ። እኔ አልቻልኩትም። ገባችሁ? ከአቅሜ በላይ ሆኗል። አሁን እስኪ የምር ይቅርታ አንደርታ። ባይ ባይ ቤተሰብ